የመጨረሻዋ ካርድ ተመዛለች የመጀመሪያዋን ጥይት ማን እንደሚተኩሳት ግን አልታወቀም። አብይ ቀድመው ወደ አስመራ እየተኩሱ ይሆን ወይስ ፕሬዚዳንት ኢሳያስ አፈወርቂ ሳይቀደሙ ቀድመው ሊተኩሱ ይችላሉ የሚለው የበርካቶች ጥያቄ ነው። አሁን ጥያቄው ሁለቱ አገራት ወደ ጦርነት ሊገቡ ይችላሉ ወይ የሚለው ሳይሆን ማን ሊጀምረው ይችላል የሚል ሆኗል። ጦርነት አይኑ ይጥፋና ከስህተቶቻቸው የማይማሩት ገዢዎች ዳግም የጦርነት እልቂትን ጠምቀዋል። በእርግጥም ኢትዮ ኤርትራ አሳዛኝ ሰዓት ላይ ደርሰዋል። ከሰገባው የተመዘዘው የአሰብ ካርድ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 መኝታ የዞሉት ቀርበዋል። ባለ ሁለት መኝታ በ850 ሺህ ብር ባለ ሶስት መኝታ 1 ሚሊዮን ብር ቅድመ ክፍያ በመክፈል ለፈለጉት የወለል አማራጭ እጅግ ዘመናዊና ምቾት የተላበሱ ቤቶችን የግሎ ማድረግ ይችላሉ። ያሉም ቤቶች ውስን ስለሆኑ በድርጅቱ ስልክ በ0904 9828 28 ላይ ፈጥነው ይደውሉ። ጠቅላይ ሚኒስትር አብይ አህመድ አሰብ ላይ ምን ወታደራዊ እቅድ እንደነደፉ የታወቀ ይመስላል። የማዕከላዊ እዝና የምስራቅ እዝ አዛዦች ከሰሞኑ እቅዱን ይፋ አድርገውታል። ባለፈው መስከረም ወር ፊልድ ማርሻል ብርሃኑ ጁላ በገደም ዳም የተናገሩትን ሁለቱ ጄኔራሎች አብራርተው አጋልጠውታል። ጄኔራሎቹ የአሰቡ ጦርነት መቼ ሊጀመር እንደሚችል ፍንጭ በሰጡበት ንግግራቸው ሻቢያ ግራ መጋባት ውስጥ ገብቻለሁ ሲል ከአዲህ አለው ቤተ መንግስት በኩል ምላሽ ሰጥቷል። ከጦር አመራሮቹ ንግግር ባለፈ ፖለቲከኞች የሚሰጡ አስተያየቶችም እጅግ ትኩረትና ቀልብ ሳቢ ናቸው። የጦር መኮንኖቹ በቅርቡ ዘመቻውን እንጀምራለን ሲሉ፣ የፖለቲካ አመራሮቹ ደግሞ ጦርነት አንፈልግም ድርድር ነው ምርጫችን እያሉ ነው። በዚህ አካሄድ ሻቢያ ግራ ተጋብቷል። ከሰሞኑ ሁለት የመከላከያ አዛዦች የሰጧቸው አስተያየቶች ሻቢያ ላይ ስለታቀደ ወታደራዊ ንድፍ በግልጽ የሚናገር ነው። ጀነራል ዘውዱ በላይ ረፉ ሰራዊታችን ለታላቅ ግዳጅ እየተዘጋጀ ነው ሲሉ ጦሩ ለባህር በሩ ጉዞ ዝግጅቱን ማጠናቀቁን ይፋ አድርገዋል። ጀነራሉ ውስጥ ያሉ ጽንፈኞች አጥፍተን ወደ ታላቁ ዘመቻ እናመራለን ሲሉ ፋኖን አዳክመን ወደ አሰብ ምላጫችንን እንስባለን ብለዋል። በተመሳሳይ የምስራቅ እዝ አዛዡ ጀነራል መሐመድ ተሰማ ፋኖን ደምስሰን ለአሰብ እንዘጋጃለን፣ እሳቱን ራሳቸው ላይ እናቀጣጥለዋለን ብለዋል። የእነዚህን ሁለት ጦር አዛዦች ንግግር እንደሚያሳየው አብይ የሚመሩት መንግስት የፋኖ ታጣቂዎችን ክፉኛ አዳክሞ ፊቱን ሙሉ ለሙሉ ወደ ኤርትራ ለማዞር ማቀዱን የሚገልጽ ነው። ይህ እቅድ የገባው የሚመስለው ሻቢያም እኛም አውቀናል ጉድጓድ ምሰናል እያለ ነው። ወዲህ ደግሞ ሁለቱ የአስመራና አዲስ አበባ ባለስልጣናት አደገኛ ፍጥጫ ውስጥ ገብተዋል። ጌዲዮን ይናገራሉ፣ የማነ ይመልሳሉ። የኢትዮጵያ ባለስልጣናትና ወታደራዊ መኮንኖች በተናገሩ ቁጥር የማነ ያለመታከት መልስ ይሰጣሉ። የሰሞንኛው የዶክተር ጌዲዮን ጢሞቴዎስ እና የማነ ገብረ መስቀል ምልልስም እጅግ ቀልብ ሳቢ ሆኗል። ሁለቱ ሚኒስቴሮች ያቀረቡትን ሙግት በዝርዝር እንመለከቷለን። በተለይም ዶክተር ጌዲዮን ጢሞቴዎስ ያቀረቡት ሙግት ሁለቱ ሀገራት ለምን ውጥረትና ፍጥጫ ውስጥ እንደገቡ በግላጭ የሚያሳይ ነውና ከጌዲዮን ንግግር እንጀምራለን። የውጭ ጉዳይ ሚኒስቴር ዶክተር ጌዲዮን ጢሞቴዎስ ባለፈው ሳምንት መጨረሻ በአዲስ አበባ ዩኒቨርሲቲ ተካሂዶ በነበረው የውጭ ግንኙነት የፖሊሲ መድረክ ላይ ያቀረቡት ጽሑፍ ከሰሞኑ ከፍተኛ ትኩረትን እየሳበ ሆኗል። የአዲህ አሉ ቤተመንግስት ጌቶችን ጭምር ሲያንጫጫ የከረመ ንግግር ነው። ሚኒስቴሩ የኤርትራንና የኢትዮጵያን የሰባ ሶስት ዓመታት ወጣ ገባ ጉዞ በሰፊው አብራርተውታል። አብጠርጥረውታል ስለ ሁለቱ ሀገሮች ግንኙነት ከሰጡት ሰፊ ትንተና በላይ ደግሞ የኢትዮጵያ የባህር በር ጥያቄን ለማሳካት ስለሚቻልበት መንገድ ያቀረቡት አማራጭ ሀሳብ በትኩረት የሚታይ ነጥብ ሆኖ ነው የሰነበተው። የአፍሪካ ቀንድ ሀገሮች በኋላ ቀርና ባለፈበት የሉዓላዊነት አስተሳሰብ ተጠፍረው በተፈጥሮ ሀብታቸው በጋራ ሳይለሙ መኖራቸው ሊያበቃ ይገባል ሲሉ የተደመጡት ጌዲዮን ኢትዮጵያ የባህር በር ተዘግቶባት ድህነትን ለማሸነፍ የምታደርገው ትግል ከባድ እንደሆነባት ተናግረዋል አለም ማህበረሰብ የኢትዮጵያን ጥሪ ተቀብሎ የባህር በር እንድታገኝ የሚያስችል የንግግር መድረክ እንዲፈጥር ጥሪ ያቀረቡም ሲሆን ከኤርትራ ጋር በመሰረተ ልማት በመተሳሰር ለኢትዮጵያ የባህር በር ጥያቄ መልስ ማስገኘት እንደሚቻልም ሲያስረዱ ተደምጧል መተማመን በፈጠረ ሉዓላዊነትን ባልጣሰና ኢኮኖሚያዊ ትስስርን ባስቀደመ መንገድ የባህር በር ጥያቄን የተንተራሰው የኢትዮ ኤርትራ ውጥረት መፍታት እንደሚቻል እምነታቸውን ይጠቅሱና አለም አቀፉ ማህበረሰብ ለዚሁ ጉዳይ ሳይረፍድ መድረክ ያመቻች የሚል ጥሪን አሰምተዋል። ኢትዮጵያና ኤርትራ አንዴ በፌዴሬሽን ሌላ ጊዜ በውህደት ከዚያም በጦርነት አሳልፈው ሁለት የተነጣጠሉ አገሮች ወደ መሆን እንደተሸጋገሩ ይጠቅሱና ነገር ግን ከዚያም ወዲህ ባለፉት ዓመታት በሰላም ተጎራብቶ መኖር እንደተቸገሩ ጌዲዮን ያውሳሉ። እንዲህ ይላሉ። ኢትዮጵያ የባህር በር ጠየቀችም አልጠየቀች በኢትዮጵያ ላይ የጠላትነት ፖሊሲ ማራመድ ግቡ ያደረገ መንግስት ነው ኤርትራ ያላት። ከኤርትራ ጋር የተፈጠረው ውጥረት ከሁለቱ አገሮች የወጣ ውረድ ታሪክ ነጥሎ ማየት አይቻልም ብለዋል የባርበር የኢትዮጵያ ዋና አጀንዳ ባልነበረበት ወቅት ሁሉ የኢሳያስ መንግስት በኢትዮጵያ ላይ የጠላትነት ፖሊሲ ይከተል ነበር ይሉና ዛሬም ይኸው አካሄድ በመቀጠሉ ሁለቱ አገሮች ውጥረት ከተሞላበት ጉርብትና ወጥተው መተባበርና በኢኮኖሚ መተሳሰር አልቻሉም ብለዋል ኢትዮጵያና ኤርትራ ውጥረት ከተሞላበት ግንኙነት መውጣት ያልቻሉት ከ 1990 እስከ 1992 ዓ ም በተደረገው ደም አፋሳሽ የድንበር ጦርነት ጠባሳ የተነሳ ነው የሚሉ አሉ ኢትዮጵያና ኤርትራ የሚናቆሩት እንደ አሰ ወደብ ያሉ የባህርበር ጉዳዮችን በዘላቂነት መፍትሄ ባለመስጠታቸው ነው የሚሉም አሉ። ነገር ግን የሁለቱን አገሮች ግንኙነት መልክ በቅጡ መረዳት የሚቻለው በአይን ከሚታየው ነገር ተሻግሮ ያሳለፉትን በውጣውረድ የተሞላ የግንኙነት ታሪክ በቅጡ መረዳት ሲቻል ብቻ ነው የሚል ይዘት ያለው ሀሳብ ሚኒስትሩ አስፍረዋል። ኢህአዲግ በኢትዮጵያ የባህርበር ጥያቄ እንዳይነሳ ባፈነበት ወቅት የባህርበር ጥያቄ የሚያነሱ ወገኖችም ዝም ባሰኘበት፣ እንዲሁም ኤርትራ ተገንጥላ ነፃ ሀገር እንድትሆን ሽንጣቸውን ገትረው ጠ ማለቀና የሚቆሙ እንደ ጠቅላይ ሚኒስቴር አቶ መለስ ዜናዊ ያሉ ሰዎች አገር በሚመሩበት ወቅት ጭምር ኤርትራ በኢትዮጵያ ላይ በግጭትና ጥላቻ የተሞላ ፖሊሲ ከማራመድ ተቆጥባ አታውቅም ነበር በማለት ያነሱትን ነጥብ በጠንካራ አገላለጽ አብራርተውታል። ጌዲዮን ያያይዙና የሁለቱን አገሮች አሁን የሚታየውን ውጥረት የተሞላበት ፖሊሲ ለመረዳት ይረዳሉ ያሏቸውን አምስት መሰረታዊ ነጥቦች ወደ ማብራራት ይገባሉ። ከዚህ ጋር አያይዞም የኤርትራን መንግስት ባሕርያት በሰፊው ይፈትሹታል። የመጀመሪያ ነጥብ ሲሉ ሚኒስቴሩ ያነሱት ጉዳይ እንደ አንድ ሉዓላዊት አገር ኤርትራ ራሷን ችላ ቆማ እንድትኖር የኤርትራ መንግስት ማድረግ አለመቻሉን ነው። የቡና ሱስ አለቅ ካላቸውና የካፌን ንጥረ ነገር ህመም ካለባቸው ሰዎች ጋር ነገሩን የሚያመሳስሉት ጌዲዮን አንዳንድ ሰዎች በቡና ውስጥ ያለው የካፌን ንጥረ ነገር የሌለበት ቡና በመጠጣ ሱሳቸውን ለማስታገዝ እንደሚሞክሩ ይጠቁማሉ። የኤርትራ መንግስት ኤርትራ ነጻ ሉዓላዊ አገር እንድትሆን ይፈልጋል። ነገር ግን ከኢትዮጵያ መገንጠልና ነጻነት መቀዳጀት ሊያስከትል የሚችለውን አሉታዊ ውጤት ተቀብሎ መኖር አይፈልግም ሲሉ የሚናገሩት ጌዲዮን ኤርትራን ነፃ አወጣለሁ ብሎ ከገነጠለ በኋላ ነገር ግን በኢትዮጵያ ትከሻና ጫንቃ ላይ ተንጠልጥሎ የመኖር ፖሊሲ መከተሉ ከኢትዮጵያ ጋር በመሰረታዊነት አላግባባ ያለው ጉዳይ ነው በማለት ስለ ሻቢያ ሐቅ ያሉትም ጉዳይ አንስተዋል። የኔ የራሴ ብቻ ነው ያንተ ግን የጋራችን ነው በሚል ብልጣብልጥ ፖሊሲ የኤርትራ መንግስት በኮንትሮባንድ ንግድ፣ በተፈጥሮ ሀብት ብዝበዛና በህገወጥ ገንዘብ ልውጥ ኢትዮጵያን ለመበዝበዝ መሞከሩ ችግሩን ፈጥሯል በማለትም ይናገራሉ። ወደ ሁለተኛው ነጥብ ሲሸጋገሩ ደግሞ የኤርትራ መንግስት የጠላትነት ፖሊሲ በኢትዮጵያ ላይ ማራመድ በኢትዮጵያ የውስጥ ጉዳይ መፈትፈትና የኢትዮጵያን ተቃዋሚዎች የመደገፍ አካሄድ መከተሉን ጠቁመዋል። የኤርትራው መንግስት ለኢትዮጵያ ታሪካዊ ጠላቶች ተጠቃሚነት የተመቸ መሆኑና በሶስተኛ ወገን ኃይሎች የሚዘወር መሆኑ ለዚህ ዋና ችግር መሆኑን ያመላከቱት ሚኒስቴሩ ይህ ደግሞ ከኤርትራ አፈጣጠር ጋር የተያዘ መነሻ ታሪክ ያለው ነው በማለትም ይገልጻሉ። ኤርትራ የተፈጠረችው ሲጀመርም ኢትዮጵያ ለመውረር እንደ መንደርደሪያ ሆና ነው። ኢትዮጵያን ከባህር በር በማቆራረጥ ከዓለም በመነጠል ሙሉ የወረራ ዘመቻ በመክፈት የቅኝ ግዛት አገር ለመፍጠር ታስቦ ነው የኤርትራን ኮሎኒ የተመሰረተው የሚል አገላለጽ ይጠቀሙና አሁንም ቢሆን የውጭ ኃይሎች ኢትዮጵያን ለመጉዳት ኤርትራ የትሮይ ፈረስ ሆና የምታገለግላቸው እንደሆነች አብራርተዋል። የኤርትራ ማስታወቂያ ሚኒስቴር የማነ ገብረ መስቀል ለኢትዮጵያ ጥሪ ፈጥነው ነው ለዚህ የጌዲዮን ንግግር በኤክስ ገጻቸው ምላሽ የሰጡት። በምላሻቸውም የጌዲዮን ጽሑፍ አሳስቷል ያሉትን ነጥብም ለማቅረብ ሞክረዋል። የኤርትራ ጦርነት የተጀመረው ኢትዮጵያ ፌዴሬሽኑን አፍርሳ ከህግ ውጪ ኤርትራን ጠቅለላ ለመያዝ በመሞከሯ ነው። የኤርትራ ትግል እምቢ በቅኝ አልገዛም የሚል ነው ብለዋል። ይሁን እንጂ ገና ፌዴሬሽኑ ሳይፈርስ ጀምሮ የኤርትራ ሸማቂዎች ኢትዮጵያን ስለመውጋታቸው የሚቀርበውን የታሪክ ሙገት የኤርትራው የሚያደርገው ባለስልጣን ባላ ያልፈውታል የማነ ለጥቁና ኤርትራ በ1990 ዓ ም ለተካሄደው የድንበር ጦርነት ኢፍትሐዊ በሆነ መንገድ ተጠያቂ ሆናለች ይላሉ። በጦርነቱ ተጠያቂ ከመሆን ባለፈ በዓለም አቀፍ ፍርድ ቤት የተሰጠውን ፍርድ በሚጥስ ሁኔታ ኢትዮጵያ ግዛቷን ሳትመልስ እንደቆየች የከሰሱት የማነ ለረዥም ዓመታት የድንበሩ ግጭት ጉዳይ ተዳፍኖ እንዲቆይ በማድረግ ኢትዮጵያን ወንጅለዋል። በአሁኑ ወቅት ኤርትራ የኢትዮጵያን መሬት ወራ እንደያዘች ነው የሚለውን ወቀሳ ባለመቀበልም በ1990 ዓ በተካሄደው የድንበር ጦርነት ሁሉ ኢትዮጵያ ይህን ክስ እያቀረበች ያለችው ለዳግም ወረራ እየተዘጋጀች ስለሆነ ነው በማለት ከሰዋል። ኤርትራ ለቀጠናው ስጋትና አለመረጋጋት ሰበብ ናት የሚለውንም ሆነ ለውጭ ተጽዕኖ የተጋለጠች ናት የሚለውን ውድቅ በማድረግም የአለቃቸው የኢሳያስ ዶክትሪን ጉዳይንም ለማስተባበል ሲንደፋደፉ ታይተዋል። በተቻለ መጠንም ኢትዮጵያን ለማጣጣል የሞከሩት ሚኒስቴሩ ከብሔር ፖለቲካ ቀውስ ያልወጣች፣ ከሴፍቲኔት ከእርዳታ ያልተላቀቀች አገር ሆና ሳለ የወደብ ጥያቄ የምታነ ሰውም ይህንኑ ውስጣዊ ችግሯን ለማስተንፈስ ነው የሚል አደገኛ ምላሽን ሰጥቷል። በካናዳ የሚኖሩት እና በኢትዮጵያ የፖለቲካ ጉዳዮች አስተያየት በመስጠት የሚታወቁት ፕሮፌሰር ጌታቸው አሰፋ በአንድ ወቅት ለሪፖርተር ጋዜጣ በሰጡት ቃለ መጠይቃቸው ላይ ኤርትራ ነጻ ሉዓላዊ አገር ነሽ መባሉ ለኤርትራውያን ጭምር ምን ትርጉም እንዳለው ጠያቂና ሞጋሽ ሐሳብ እንዲህ ሲሉ አንስተው ነበር። ተገንጥለህ አገር ሆንግ ከሌሎች ጋር በፌዴሬሽን ተሳስበን ኖርክ፣ ዋናው ነገር በምትኖርበት አካባቢ ሰላም ትሆናል አለ ወይም ፍትህና ዲሞክራሲ አለ ወይ? የሚለው ጉዳይ ነው ወሳኙ ጥያቄ። በፊት ሌላ ቋንቋ ተናጋሪ ይጨቁነኝ ነበር። አሁን ግን የራሴን ቋንቋ የሚናገር ቢጨቁነኝ ይሻላል የሚል ከሆነ ምርጫ አገር መሆኑ ፋይዳ ትርጉም የለውም። ለራሱ ክብር ያለው ማህበረሰብ በራሴ ቋንቋ ተናጋሪዎች ልደፍጠጥ ወይም ልጨቆን አይልም። አሁንም ቢሆን ለትግራይ ይበጃል የምለው ግዛታዊ አንድነቱ ተመልሶ፣ የተፈናቀሉ ወደ ቀያቸው ተመልሰው፣ ተጠያቂነት ሰፍኖ፣ የዲሞክራሲና የፍትህ መንገድ መከተል ነው። ይህ ከሆነ በኋላ አገር የመሆን ጥያቄ በህዝቡ ነጻ ፍላጎትና ፈቃደኝነት መወሰን ይቻላል። ብዬን የማስበው የወጣቱ አብዛኛው ስሜትና ፓርቲዎች ጭምር ትግራይ አገር መሆን አለባት የሚል ፍላጎት ሲያንጸባርቆ ያለው። አገር የመሆን ጥያቄ ግን አገር ለመባል ብቻ መነሳት የለበትም። አገር ተሆኖም እንደ ኤርትራ ፍጹማዊ አምባገነን ስርዓት እጅ ላይ የመውደቅ እድል እኮ አለ። ኤርትራውያን እንኳን ኤርትራ ውስጥ፣ ውጭ አገር እየኖሩም ስለ ሻቢያ ትንፍሽ ማለት ነው ሲፈሩ ነው ያየነው። አገር በመሆን የሚገኘው እንዲህ አይነት አፈና ከሆነ ቢቀር ነው የሚሻለው በማለት የኤርትራን ነጻነት ለትግራይ

አቀርበውት ነበር። ዶክተር ጌዲዮን ባቀረቡት የውጭ ግንኙነት ፖሊሲ ላይ መጽሐፋቸው በማጣቀሻነት የተጠቀሰው የኖርዌይ ሙር ሸትል ትሮንቮል ከሰሞኑ ትጋት ሚዲያ ጋር ባደረጉት ቆይታ ኢትዮጵያና ኤርትራ ወደ ጦርነት እያዘገሙ መሆናቸውን ስጋታቸውን ገልጸው ነበር። ኤርትራ በኢትዮጵያ ጉዳይ ጣልቃ እየገባች መሆኑ ይታወቃል። ኢትዮጵያ ደግሞ ለሕልውና የባህር በር ማግኘት ያስፈልገኛል እያለች ነው በማለት ሁለቱ አገሮች የቆሙበትን መሰረታዊ ነጥብ ጠቁሟል። ኢትዮጵያ ዓለም አቀፉ ማህበረሰብ ጣልቃ ይግባል እና ያደራድረን ማለት መጀመሯ በራሱ የጦርነቱ መቃረብን የሚጠቁም ነው በማለት ፕሮፌሰር ትሮንቮል ገልጸዋል።